ሰላም ሰላም እንዴት ናችሁ ደህና ናችሁ ወይ የዘመኑ ዩቲዩብ ተከታታዮች እኔ ደህና ነኝ እግዚአብሔር ይመስገን እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ እንግዲህ ዛሬ ያደ የድራማዋን አዲስ ድራማ ማለት ተከታታይ ሆኑ በጣም አጓጓኝ ነበር ያለቀው እሱን ይዘን መተናል እኛ ደግሞ በትንተና ይዘን መተናል አብረን እንቆያለን ማለት ነው ወደ ቪዲዮ ከመሄዳችን በፊት ሁለቴ በማጥቆር ከታቻለ ሻሌ ምልክት ሰብስክራይብ ላይክ ሰፖርት ኮመንት አስተያየት እንዳትረሱ ወደ ቪዲዮ ልክ እንደ በፊቱ ጨዋታ ለመጫወት እኮ ነው የመጣሽው። ጸብሽ ከኔ ጋር ነው እሺ፣ ገባሽ? ስለእናቴ መናገር አይደለም ማሰብ። እራሷችን አሁን ከቤት ውጭ ድጋሜ ቤት እንደት መቼ አልፈልግም እና ከሰዎች ጋር መትጉበ መቼም አላደርገው እያወቀ አለ ድ ምን ለማለት እየሞከርክ ነው? ለምን ደግሞ አትውጭው? ፍቅር አልፈቀደችልኝም። እሷ ካልፈቀደች ደግሞ ምንም ነገር ማድረግ አልቻልም። እሷ ማን ስለሆነች? እነዚያ ዳይመንድ እና ኪንጉ የሚባሉ ልጆች ናቸው። ከእነሱ ጋር ደግሞ በምን ተገናኘን? ቀልተሽ፣ ባልሆነ ፊትሽ እንደዚህ ቀለው እዚህ ምን ትሰሪ ያለሽ? ባርኬ እኮ ላ ጋን ሌላ ጋ እንደምትኖሪ ነበር የነገረኝ። ጥሩ ነገ ጥዋት ተወስቸልሽ። የት ሌላዬ ጋ ለምን? እዛ ምን ትሰሪ ያለሽ? በዚህ ፍርድ ግ ለሰላምታ ነው። ከተያየን ሰላምታ ሰባት አመቱ ነው። ናፍቋይን ገና እናወራበታለን። አንቺ ግን ከስተሻል ያደረሰብሽ ነገር ፓርክ ነግሮኛል። ለምንድነው ፓርኪን ፓርክን ተተሸሽ? አሁንስ ለምን ለመመለስ የፈለግሽ? እሱን አንችን አይመለከትሽም። ለፓርክ ያስረድቼዋለሁ። እሱ ከተረዳይ ደግሞ በቂ ነው። ለማንኛውም ችግርን ለመፍጠር እንዳልመጣሽ ተስፋ አድርጋለሁ። አሁን ባንክ ሠራተኛ መሆንሽን አስታውሺ። ሰሚኛን ነሽ። እኔ እዚህ አንቺ ከቁጭ ብዬ የማወራበት ሰዓት የለም ልክ እንደ በፊቱ ጨዋታ መጫወት ከሆነ የመጣሽው ጠብሸን ጋ ነው። ትንሽ የተናናቅ ነው ወጪ ላይ ትላታለች ማለት ነው። የባሰች ሰይጣን መጣች። ፍቅርን ሰይጣን ሰይጣን ሰይጣን ስንል የባሰች ወይኔ፣ ቤዛ እንደዚህ ልናቅ ትላለች ማለት ነው። እማዬ፣ የአባዬ እንዳትነግሪው። እኔ ግን የእሱ የመረጠልኝም ማግባት አልፈልግም። የማዬ ይሄ እኮ ድሮ የቀረ ባህል ነው። እሺ አሁን አባቴ በዚህ ዘመን አባቴ የመረጠለትን ሳይት አላገባ ይባላል። በጣም እንጂማ ማንን ትቼ እንደምመጣ ብነግርሽ በጣም ነው የምታዝኑ። የምርሽን ነው እማዬ እማዬ። ማንን እንደምልሽ አላውቅም እማ። ልጅቷን በጣም ነው የምትወጃት። ከዛ ሄዱ። ትገባለች እማ መልሼ እደውልሻለሁ። አይ እሷ አይደለችም ሌላ ሰው ነች። መልሼ እደውልሻለሁ። ሌላ ሰው ነው። ሊዲያ፣ በዚህ ሰዓት ሰሪ ምን ትሰሪ? ልመጥሽ? ቤት ነዋ። ብታያት ስታስጠላኝ! ሆረር ነገር የምትመስል። ቤዛ መጣች። ቆይ ቤዛ ብትመጣስ? በዚህ ሰዓት እዚህ ምን ትሰሪ አለሽ? እኔ ከሷ ጋር መኖር አልፈልግም።

አንተ እንድትወደኝ የቤት ሰራተኛ መሆን አለብኝ? ማንነትን በቀየር ግን ትወዳኛለህ? ምን እያልሽኝ ነው? እኔና አንቺ ከጓደኛነት ውጭ የዘለለ ምን ግንኙነት አለን? አደይና ለምለምን ሁሉ ሰው ነው የሚወዳቸው። ምን እያስነኳችሁ ነው? ሁላችሁ የምትወዷቸው? በይ በይ በይ በይ በይ፣ አሁን አንተኛ ከክፍሌ ውጭ ለምለም አደቤጋ ሂድ። እንትን አንተ ሊሊሊሊ ትላለህ እዚህ እንግዲህ ለምለም፣ እንግዲህ ከወንድሜ ሳይመቻት አይቀርም። የማይመስል ነገር አታውሪ። አሁን ከክፍል አውጭ። እንግዲህ እንደፈለግ በኋላ ሌዳ እንነገረችም እንዳትል። ባይ ባይ። ሆ ግርምነት እኮ ሺ አረች። ምን አይነት ነው በናታችሁ? ልታጣላቸው ነው። አዴ የት ሄደች ነው በጠዋቱ? ሱቅ ሄጀ ነበር። ምን ነው በጠዋት? እኮ እዚህ ቁጭ አልክ። አንቺም ቤት ውስጥ አጣሽ። ኮንኮች ሊዶንም እንዳት ሄጂ ነው ብላ ሄደች። አሁን ሊሊ ቤተሰማ ምትላለች። ለምን ነው ብትሰማት፣ ይከፋታል። አንቺ ግን እንደት ነሽ? ደህና ነሽ? እንዴት ጠይቀኝ። ደህና አልመስለም? ደህና ነሽ? እሺ። አሳስቦኝ ነው። ስራ ምናምን ላግዝሽ? ኧረ ምንም ስራ የለም። ለምለም ስላለች እሷ ነች እየሰራች ያለች። እድሜ ለአንተ ሌላ ነው ያገላገለሽ። እሱማ። አው በሌላና በለምለም ጎን እንዴት ነው የምናስታርቃቸው? አስተርቃቸው ምን ችለው። እሱ ጥሏት ከሄዶ ለምለም እሱ እዚህ በላይ ነው የምትጎደው እሱ ነገር ጭንቅ ብሎኛል። እኔም እኮ ግራ ገብቶኛል። ግን አትጨናቂ፣ እነሱ እንደሆኑ እሱ ይዋዳዳሉ ደግሞ አንዳቸው ባላንዳቸው መሸናነፋቸው አይቀርም። ለምለም አሁን ምንም ነገር አድርግ ብትባል ከማድረግ ምንሆነ ከዚህ በላይ የተቷት ከሄደ ስብር ብሯ ነው የምትወጣው። በእናተ የለን እናናግረው። እሽ እናወራለን። ግን ምን አለ፣ ለእኔም እንደ ለምለም ብታስብልኝ። በአንተ የሚጨክና እንጀት የተምጣል በቃ ለምን ቆየውበት አደይ ወይ ይወድሻለሽ። እሺ በቃ እኔ ልግባ ብላ ትተው ትሄዳለች ማለት ነው። እወድሃለሁ ብትለውስ እኔም እኔ እወድሃለሁ ምትይቀኔ ናፍቀኛል ብሎ ይላል ዴቪድ ማለት ነው። በሀሳብ ጦዟል። እና አንድ ሳምንት ገና እና አንድ ሳምንት ውስጥ እዚህ ነው የምቆየው። እሺ አንተ ባርኪ፣ ቀስ ብለህ ስለ እህትህ ደግሞ አታስብ። እኔ ያለውላት እሺ፣ ቻው። ምንድነው የሰው ክፍል ውስጥ ዘው ብለሽ ምትገቢ? ስርዓት ቢስ እናትሽ ስነ ስርዓት አላለም አስለመደች። ትሰምኛለሽ፣ ስለ እናቴ መናገር አይደለም ማሰብ አትችይም። ቆይ አንቺ ሴት አይደለሽም? ክብር የሚባል የለሽም? ባርኪን ሳታገቢው ገና ዘው ብለሽ የገባሽ እንዴት ስርዓት አይኖረሽም? በቃ ዝጊ። ቁጭ ብዬ ስሰማሽ እኩያሽ መሰልኩሽ እንዴ? አንቺ ምንም ያገባሽ ነገር የለም። ያልበላሽን አትከኪ። ከአሁን በኋላ ደግሞ ቤቴ ቤቴ ስቴ እንዳልሰማሽ፣ እዚህ በኋላ የእኔ ቤት ነው። አይካልሽ ደግሞ ማረገውን ታሳይሻለሽ። ጭራሽ ቆይ ማን ነው የልብ ልብ እንደዚህ የሰጠሽ? እዚህ ቤት ውልቅ ብለሽ ውጭ። ወንድሜ ከአንቺ አንድ አይነት ስርዓት ቤት ሲጋ አይሆንም። መልቶኝንም ትጨርጨሪ አልወጣም። አንቺ ውጪ። እንደውም ሳይሽ አልተመቸሽኝም። እኔ እኮ ፍቅር ነኝ። እኔም ቤዛ ነኝ እና ምን ይጠበስ አሁን። በጥፊ ከማስለቀሰች በፊት ሂጅ ውጪ። ቆይ፣ ምን አይነት ሴት ነሽ? እኔም ከአንቺ ብሳይ ነው አርፈሽ የምትቀመጭ ከሆነ ካልሆነ፣ ግን ጉድጓድ ቆፍሬ ነው መቀብርሽ። ቆይ እውነት ግን አንቺ የባርኮት ፍቅረኛ ነሽ? ምንሽን አይቶ ይቶ ነው ቆይ ያፈቀረሽ? እሱን አንቺን አይመለከትሽም። ላይ ምስት የወንድምሽ ምስት እስተሆንኩ ድረስ ደግሞ ልታከብር ይገባል። አረ ማን እንደሆኑ ካላወቅሽም በደንብ ከዚህ ቤት ወይ ከዚህ ቤት እኔን እንቆያለን። ለሁሉም ነገር ዝግጁ ነኝ። ጀመሪ ግን አንድ ነገር አትርሽ ባርኮት ከማንም በላይ ያምነኛል። ገና አላገባሽም። ጨዋታውን ስታሸንፊ ነው ያለው። የሚዋሰነው ደግሞ እንዳታሰቢው። ሲያገባሽ ቁሚያ ላይ እሱን አያሳስብም። አትጨነቂ። እሱ ደግሞ ቁጭ ብላሽ ተያታለሽ። አንቺ ወንድሜን ና ታፈቅሪ፣ ለምን ወደ ህይወቱ መለሰሽ ገባሽ? ምንድን ነው የምትፈልጊው? ምን ቀርቶሽ መጣሽ? ምንም አልቀረኝም። ወንድምሽ ብቻ የማልደርስበት መስሎሽ ደግሞ የገባሽ ገብቻ፣ አጋለጽሻለሁ። ውይ ፈራው አይደል? ትሰሚኛለሽ? ከኔ ጋር ማትባት ፎካከሪ። አይ ካልሽ ደግሞ አሳይሻለሁ። አሁን ከቤት የትወጫለሽ? አትወጭም። ከአንቺ ለምን ወጣለሁ? ከአንቺ ራስሽ ውልቅ በይ። እሺ ተናደደች። ፍቅር ሰዓት የሆነ ውይ የፍቅርና የላዩነት እንደዚህ ከሆነማ መድኃኒትሽን ነው መሰጥሽ፣ ብላ ትዘብትባታለች፣ ማለት ነው። ፍቅር እንግዲህ እንደሱ አይነት ከሳይባ ሰይጣን መጥቶባታል። እንግዲህ ምን እንደሚሻላት ፍላ። ሊዲያ ትንሽ ቆይ፣ እዚህ ነው ተኛ። ትንሽ ነው፣ ወደ ቤት ሂጂ። እኔ ከዛ ቤት መሄድ አልፈልግም። ትሰሚኛለሽ፣ ትላንትና ማታ ዝም ያልኩ ስለመሸ ነው። አሁን በቃሻን ሂጂ። ቆይ፣ እዚህ ብሆን ምንም ጥቅም የለሽም አሬ ብትሆን ምግብ ታበስልኛለሽ አንቺ ግን ምንም ጥቅም የለሽም አሁን ከቤት ይውጭልኝ ቁስር ስላለፍ የት ምችው የት ምችው አልፈልግም ከቤት ውጭልኝ አሰማም እንዴ እሺ ከዚህ ቤት ለመቆየት ምንድን ነው ማድረግ ያለብኝ ምንም ብትኝ አልፈቅድልሽም ከቤት ይውጭልኝ እሺ ሁን እሺ ተመልሼ እመጣለሁ ብላ ሊዲያ፣ ምን ሆንሽ? ራሴን አማሜ፣ ራሴን እያዞረኝ ነው። ብላ ድራማውን እየሰራች ነው እንግዲህ፣ ድራማ ይመስለኛል ግን፣ ሳተች ሊዲያ ብሎ ሊዲያ፣ ሊዲያ ይላታል። አንቺ ልጅ እንቂኝ፣ ምን እያደረግኩኝ፣ እናደረኩኝ ሳይ እና ሄጂ ስት ላይ ምን ማድረግ ነበረብኝ እና ብልስ እንዴት እንደዚህ አይነት የደከመ ሐሳብ ተሰበ ተናደድክ አሁን ትስቂያለሽ አሁን ከቤት ውጪልኝ ድጋሜ ቤት እንድት መጪ አልፈልግም እና ላልቀሳ ይላ እና አሁን እሷ ስለመጣች እንደፈለግሽ ማሰብ ትቻለሽ አሁን ከቤት ውጪልኝ በቃ ምንም ቀልድ አታውቁማ ብላ ትላለች ማለት ነው ልልዬ እንዴት ነሽ? እኔ እኮ በጣም ናፍቀሽኛል። አንቺ ምንም አትይኝም። ምን ልበለህ የለ አንተ አስበህ የወሰንከውን ነገር እንዴት ብዬ ላስተካክለው እችላለሁ? ልልዬ ሁሉም ነገር ለፈጣሪ ነው። ተወው በቃ እኔና አብረን እንኖር። እስከ መቼ ነው ነው እንደዚህ አብረን ምን ሆኖ? እባክህን እንደዚህ እያልካት፣ እባክህ ስራዬን ሰርቼ ልሄድበት ብላ! ትሄዳለች ማለት ነው ወደ ኩሽና እንግዲህ እንደተለመደው እሺ እንግዲህ አጭር ትሰራለች እንግዲህ ከዚህ ትመጣና እቺ ቀው የሆነች ቀጣ ሲያመር ቀው የሆነች ደግሞ ሄይ ስሚኝማ ስምሽ ማን ነበረ አደይ ኦኬ አንቺ አንቺ ንሻይ ሰርተኛ ሳ መረደሽ ማገዝሽ ነገር አለ አሁን ቁርስ በላሁ እዚህ ቤት ሲብስ ሰውን የምኖር ሁለት ሰራተኛ ነው ያለው። ትንሽ እጄን ስለማመ ለብለም ልታግዘ ይገብታ ነው። ቆይ ለምለም የት ነው የምትኖረው? እዚህ ቤት ነው የምትኖረው። አሁን የት ሄዳ ነው ሌላ በድጋሚ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር፣ ኮመንት አስተያየታችሁ ሰፖርት አድርጉኝ። እወዳችኋለሁ፣ እወዳችኋለሁ፣ እወዳችኋለሁ። በቀጣይ ተመነገነ። መልካም ጊዜ። ኤቨሪበዲ አይላቪ ሶ ማች። ባይ ባይ።